ሰላም አለይኩም ወራህመቱላሂ ወበረካቱሁ፣ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላሂ ሰላም ነኝ። እንግዲህ ኢትዮጵያ ላይ ሁሉ ነገር አይመቻችም እና ያው በዛ ምክንያት ጠፍቻለሁኝ ማለት ነው። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላሂ ሰላም ነኝ። ዛሬ አንድ ነገር እነግራችሁ ማጥቻለሁኝ። እሱም የወርቅ ዋጋ በኢትዮጵያ በዘንድሮው ዓመት በተለይ በጣም ጨምሯል ማለት ነው። ስለዚህ የማዳም ቅመሞች ምንላችሁ ነው ሸመት ሸመት አድርጉ ማለት ነው። ያላግባብ ብራችሁን አታጥፉ ማለት እኔ ያሳለፍኩትን ነገር ነው የምነግራችሁ እና ምንድነው፣ ሳልባጅ ልብስ በመሰብሰብ በቃ ሽኢን ላይ የተለቀቀውን ሁሉ በመግዛት ጁሊሽክ፣ የተለያዩ አፕሊኬሽኖች በመግባት ልብስ ልብስ ከመሰብሰብ ይልቅ በቃ ወርቅ እየገዛችሁ ገንዘባችሁን ወርቅ ላይ አስቀምጡ ማለት ነው እሱ ለክፉ ቀን በነገራችን ላይ ወርቅ ልንገራችሁ፣ ወርቅ ማለት መልበሱ ማጌጡ ብቻ ሳይሆን ለክፉ ቀን ዋስትና ነው። በቃ ዋስትናችሁ ወርቅ ነው። ለምሳሌ አጋጣሚ ብትታመሙ፣ አጋጣሚ ሀገር ድንገት ብትገቡ፣ በቃ ለብዙ ነገሮች በቃ ወርቅ እጃችሁ ላይ የሚቀመጥ ብር ማለት ነው። በቃ እንደዛ ስለሆነ ወርቅ አስፈላጊ ነው ብዬ አስባለሁ ማለት ነው። እኔም ስላየሁት ማለት ነው። የሰው ልጅ ሁልጊዜ ሰላም አለ ማለት አይደለም። እንዱኒያ በሽም ታቋታላችሁ ተቀያየር ናት አንድ ቀን መውደቅ አንድ ቀን መነሳት አንድ ቀን በቃ ሁሌ ሰላም የለም እና በዚያን ሰዓት እናንተ ለምሳሌ አረብ ሀገር ያላችሁ ወቶቼ በአጋጣሚ ተይዛችሁ ብትገቡ በቃ እጃችሁ ላይ የምታነሱ ነገር ባይኖር ያወርቅ አስፈላጊ ነው። በአጋጣሚ በጣም ብትታመሙ ያወርቃችሁ አስፈላጊ ነው። ስለዚህ አሁን ያ የምትገዙት ልብስ ለዚህ ዋስትና እንዳይሆናችሁ፣ ገባችሁ። ግን ወርቅ ግን ብትገዙ በቃ ብትታመሙ ራሱ ሸጥ አድርጋችሁ መታከም ትችላላችሁ ማለት ነው። ስለዚህ ወርቅ ግዙ።